ኮንፍሊክት ሪዞሉሽን ላይ አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብሎ እያወሩ ነው አይደለም? እሷ ምንድን ነው ልትለኝ የፈለገችው ብሎ ማዳመጥ አለበት። ዋት ሺ ትራይንግ ቱ ሴይ ልቧ ውስጥ ምንድን ነው ያለው? ልትነግረኝ የፈለገችው ነገር ምንድን ነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። ለማስረዳት ከመሞከር እሷን ለማሳመን እንዲ ነው እኮ፣ ወይም ደግሞ መፍትሄ ለማምጣት ከመሞከር እሷን ትሩሊ ዲፕሊ ሲንሰርሊ አንደርስታንድ ሊያረጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድነው የሚፈልገው? ፍርሃቱ ምንድን ነው? ጭንቀቱ ምንድን ነው? ፍላጎቱ ምንድን ነው? አምቢሽኑ ምንድን ነው? ኮሙኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓትብል ከሆኑ ኮምፓትብል ከሆኑ ማለት ለምሳሌ ልጆች አሉ እ ልጆቿን ቴኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል። ልጆቹ ይሰራል። እሱ ሲሰራ ሻይ ታቀርብለታለች። እሷ ልጆቿን ስት ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ስለዚህ ኮምፓትብሊቲ ያስፈልጋል። ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ይወደድጋል አይኗን ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። አሁን ቴዲ እንዳለው ውስጧን መውደድ አለበት። አንደርስታንድ ሊያደርጋት ይገባል፣ ሊገረምባት ይገባል የተሰራችበትን ስሪት። ውስጧን፣ ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ አፍጫው ጠይምነቱ ምናምን ብላ አይደለም ማግባት ያለባት። እሷ ደግሞ እሱን ፐርሰናሊቲውን በደንብ ማወቅ አለባት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። እያንዳንዱ ወንድ ውስጡ ንጉሥ አለ ይባላል እና ዩ ኖ ሃው ቶክ ቱ ኪንግ ምንድን ነው? ውስጡ ንጉሥ አለ እያንዳንዱ ወንድ እና ቤቱ ሲገባ ከንጉሱ ጋር የምታወራ ሴት ታስፈልጋለች። ክብሩን የምትጠብቅለት ገንዘብ ላይ ኖረው ይችላል ለፍቶ ይመጣል ሊሆን ይችላል። ክብሩን ከጠበቀችለት በጣም ጥሩ ይሆናል። እያንዳንዷ ሴት ውስጥ ደግሞ ኩን አለች። ትሪት መደረግ የምትፈልግ መወደዷ እንዲነገራት የምትፈልግ በቃ በየቀኑ የፍቅር ቃላት የምትፈልግ ኩን ደግሞ አለች እና እሱም ደግሞ የሃስቱ ስፒክ ቱ ኩን ኢን ሄር ከንግሥቲቱ ጋር ማውራት መቻል አለበት። ከዛ ይሄ እሷ በዛ ፍቅርን ስትጠግብ ሌላ አይደለም እኮ የሆነ አበባ ይዞላት ስለመጣ አይደለም፣ ሽቶ ስለገዛላት አይደለም፣ በቃላት ውበቷን ሲነግራት፣ ቫሊዋን ሲነግራት፣ ማንነቷን ሲነግራት፣ እንዴት ውድ እንደሆነች ከእሷ ውጪ ሌላ ማንም እሱን አትራክት ሊያደርገው የሚችለው ሰው እንደሌለ ሲነግራት፣ እሱን ሲነግራት ትለመልማለች። እሷ ደግሞ ኦነር ካደረገችው ከሌላ ወንድ ጋር ሳታወዳድረው ንጉሥ አድርጋ ካየችው እሱ ንግሥት አድርጎ ካያት በጣም ቆንጆ ኑሮ ይኖራሉ። እኔ ደግሞ እቺ ምሳሌ ብዙ ጊዜ ያነሳታለሁ። አንድ ሰው ቢሮ ውስጥ አንዲት ሴት ትፈትነዋለች። በጣም ፖስቸሯ የሚያምር ምናምን ነች እና በጣም በተደጋጋሚ ቴምፕት ታደርገዋለች። ከዛ እያት አያትና አንድ ቀን በጣም ይገርምሻል አላት የኔ ሚስቴ ፖስቸሯ ልክ እንዳንች ነበራለት። ሰውነቷ ልክ እንዳንች ነበራለት። አሁን እንዳንች አይደለችም አለ። ሰውነቷ ትንሽ ተለውጧል። ትንሽ ወፈር ብላለች። ትንሽ ፊቷ ላይ ትንሽ ሽ ማድያት አለ። ግን ለምን እንደሆነ ታውቂያለሽ? አለት የኔን ልጆች በማህፀኗ ተሸክማ ወልዳ አጥብታ ደፋ ቀና ስትል ልጆቿን ስታጥብ ምን ስትል ለዛ ነው ልዩነት የመጣው። እንደዛም ሆኖ ስቲል የኔ ሚስት ወብ ነች። አሁን አየሽ ሚስቲቱ እዛ ጋር ወጣት ሴቶች ምናምን ጋር ምናምን አረድ ያዋለው ከዛ እሷ እንዳንቺ ላትሆን ትችላለች። አሁን አንቺ ወልደሽ ስፖርትሽን ሰርተሽ ምናምን ከጋብቻ በፊት ያለችበት ቦታ ነው ያለችው። አምለሰት በፊዚካሌ መወደዷን ማወቅ ትፈልጋለች ሁል ጊዜ መወደዷን እሷ ቁጥር አንድ እንደሆነች እሷን የሚተካ ሴት እንደሌለ ሊነግራት ይገባል እንዴትስ ጉርቱ ቢ ሮማንቲክ በጣም ያስፈልጋል ከዛ ደግሞ እሷ ደክሞታል ምንድነው ምንድነው ምናልባት መኪና እንኳን የለው ይሆናል እኮ ኦነርስት አንዳንድ ቤት እኮ ስትገቢ ትደነግጫለች ባሏን እንዴት እንደምታክብር እኔ አሁን አንድ ወዳጅ ያለኝ ዶክተር ነው ቢዝነስ ዓለም ውስጥም አለ። ቤታቸው ሄጄ ሚስትየው እንዴት ትሪት እንደምታደረገው እንዴት ትሪት። ሌላም ደግሞ አለች በጣም ወዳጄ ነች ለእኔ እና ሄጅ አለው ቤታቸው ባልየው እንዴት እንደሚያዝ የእውነት ንጉስ ነው። የደንበኛ ንጉስ ነው። እሱ ደግሞ እሷን እንዴት ትሪት እንደሚያረጋት ብታይ ደግሞ በቃ ልዕልት ነች፣ ተጌ ነች። ይህንን ካደረጉ ፍሎሪሽ ያደርጋል። እግዚአብሔር በምድር ላይ ከሰጣቸው ነገሮች መልካም ነገሮች መካከል አንዱ ሮማንስ ይመስለኛል። ይሄ ሮማንቲክ የሆነ ህይወት፣ የፍቅር ህይወት እነሱን መንከባከብ ያስፈልጋል ብዬ አምናለሁ።